በዓለም ዙሪያ ያላችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅዱስ ድንግል ማርያም ወዳጆች ሰላም፣ እንዴት ናችሁ? እግዚአብሔር ይመስገን፣ እኛ ደህና ነኝ። እህታችሁ ራሄል ነኝ። ይህንን መልእክት ለብዙ ህዝበ ክርስቲያን ሸር በማድረግ አሰሙልን፣ እንዲሁም ሰብስክራይብ በማድረግ ቤቱን አሳድጉት። ኮኬለሽ ማርያም ገዳም ከአዲስ አበባ 130 ኪሎ ሜትር ርቀት ከደብረ ብርሃን አምስት ኪሎ ሜትር ገባ ብላይ የምትገኝ ጥንታዊት ገዳም ነች። በ1972 ዓመተ ምህረት የተመሰረተች ይቺ ገዳም በአባታችን በአባ ኃይለ ጊዮርጊስ ገዳማ ተሰርቶ ያለቀ ሲሆን እናታችን ቅድስት ድንግል ማርያምም ለእኒህ ታላቅ አባት ስለ ቦታው ቃል ኪዳንና ስለ ቦታው ትልቅነት የነገረቻቸውም ይሆናል። ስለዚህ ይቺ ገዳም ደጇን የረገጠ ሰባት ትውልድ የምታስምር እንዲሁም ደጇን የረገጠ ወንድ ልጅ የአርባ ቀን ሴት ልጅ የሰማንያ ቀን ህፃን ቃል ኪዳን የምታሰጥ በደጇ ተገኝተው ልጅ የሌላቸው ልጅ፣ ትዳር የሌላቸው ትዳር ቢለምኗት ቢማጸኗት እናታችን ቅድስ ድንግል ማርያም እንደ እንደለመኗት ፈጥና ሰምታ የምትሰጥም እናት ናት። ለጀሮዬ ኩኬ የለኝም ፈጥኜ የምሰማ ትለናለች። ኩኬለሽ ማርያም ገዳም ፍጹም የሱባዬና የአርምሞ ቦታ፣ በቦታዋ አምስት ገዳማችን የምንሳለም ሲሆን ሳሪያ ቅዱስ ሚካኤል ገዳም፣ ምንያምር ቅዱስ ገብርኤል ገዳም፣ ቅዱስ እግዚያራ ዋሻ ገዳም፣ እናታችን ኩኬለሽ ማርያም ዋሻ ገዳም እና ቅዱስ ስላሴ ዋሻ ገዳም እንዲሁም እናታችን ቅዱስ ኪዳነ ምሕረት ቤተ መቅደሷ በዚሁ ገዳም ይገኛል ማለት ነው። እዚህ ቦታ ላይ ከሁለት መቶ በላይ ከአራት መቶ። በላይ ያላነሰ ዋሻ ለሱባኤ የሚሆን የተዘጋጀ ይኖራል። ታላላቅ መነኮሳት ገዳማውያን በቦታ የሚኖሩ ሲሆን እንዲሁም ከሰማንያ በላይ ቀሳውስት መነኮሳት በዚሽ ገዳም ላይ ደከመኝ ሰለች ሳይሉ እያገለገሉ ይኖራሉ። እንግዲህ ቤተሰቦች የተጨነቃችሁ፣ ተስፋ የቆረጣችሁ፣ በዚህ ሰዓት አለም የገበዳችሁ፣ እንቆቅልሽ የሆነባችሁ እህት ወንድሞችን ወደዚች ወደ ተቀደሰች ገዳም እየሄዳችሁ ሱባዬ በመግባት አርምሞ በመያዝ ጸበሏን በመጠመቅ እምነቷን በመቀባት እናታችን ቅድስት ድንግል ማርያምን በመለመን በመማፀን የእናታችን የቅድስት ድንግል ማርያምን በረከቷን ረዴቷን ተካፈሉ። ኩኬለች ማርያም ገዳም በግልም መሄድ ትችላላችሁ። እንዲሁም ደግሞ በጉዞ መሄድ ትችላላችሁ። ወደዚች ቦታ ጉዞ ጀምረን እያዘጋጀን እንገኛለን። በግል መሄድ የምትፈልጉ ከአዲስ አበባ ላምበረት፣ ከላምበረት ደብረ ብርሃን ብላችሁ ብትሄዱ ከደብረ ብርሃን ባጃጅ ገዳሙ ድረስ የሚገባ መሆኑን ላሳስባችሁ ፈልጋለሁ። እንግዲያውስ ጊዜው የጾም ወቅት ስለሆነ እናንተም ወደዚች ወደተቀደሰችና ወደ ተባረከች ቦታ ሂዱና እባካችሁ የእመቤታችን በረከቷን፣ ቃል ኪዳኗን ተካፈሉ በሱበያይና በአርም መሆናችሁ እመቤቴን ጠይቋት ለምኗት። በተለይ በአሁኑ ሰዓት ሀገራችን በጣም ችግር ውስጥ ነው ያለው እኛም ግራ ገብቶን ነው ያለው ነው እና ስለ ሀገራችን ስለ ኢትዮጵያ ለምኑ፣ ጠይቁ፣ ተማጸኑ። እንዲሁም ስለ ኢትዮጵያ ሕዝብ ለምኑ፣ ተማጸኑ እግዚአብሔር አገራችንን ሰላም እንዲያደርግልን፣ መጨረሻችንን እንዲያሳምረው፣ እኛንም ሁላችንንም ለንስሐ አብቅቶን መጨረሻችን በቅዱስ ቁርባን ሆኖ ይህን ጊዜ እንድናልፈው እግዚአብሔር እንዲረዳን ወደዚህ ቦታ እየሄድን ዋሻ ሱባዬ በመግባት እመቤታችንን ለምነን ተማጽነን እንጠይቃት፣ እናልቅስ፣ እንማፀን። እንደ አንዳንዴ ሁሉን ነገር ስናየው በጣም ሁሉ ነገር ያስፈራል። እውነቴ ነው የምናግራችሁ፣ ብዙ አስቸጋሪ የሆነ ጊዜ በዚህ ሰዓት እየታየን ያለው። ራሳችንን እናድን፣ ወደዚህ ገዳም እንጓዝ ቤተሰቦች።